ችግርን ለማሸነፍ ሲሉ የተሻለ ኑሮ ፍለጋ ከሀገር የተሰደዱ ከቤተሰብ የተነጠሉ ወገኖቻችን በርካታ ውጣ ውረዶችን እንደሚያሳልፉ ይታወቃል። በስደት ጉዟቸው ላይ ከሚያጋጥማቸው አስፈሪ አጋጣሚዎች አንስቶ እስከ ግድያ ያለውን ጋሬጣ ተሻግረው እድል ቀንቷቸው ካሰቡት ከደረሱ በኋላም የሰው አገር የሰው ነውና የሚደርስባቸው እንግልት በቃላት የሚገለጽ አይደለም። ከፖሊስ ተሸሽጎ ከመንቀሳቀስ በሀገሬው ሰው እስከ መሰደድ ባስ ሲልም ህይወታቸውን እስከ መነጠቅ በሚያደርሰው ስደት ውስጥ ኢትዮጵያውያን እርስ በርስ በመደጋገፍና መከታ በመሆን መኖር አማራጭ የሌለውና በብዙዎችም የሚታይ ነው። ከቀናት በፊት ግን ከሳውዲ የተሰማው አሳዛኝ መረጃ ግና የዚህ ተቃራኒ ሆኗል። ያሰበውን ለማሳካት ሲል ኑሮውን በሰው ሀገር ያደረገው ወጣት በገዛ ወገኖቹ መገደሉ ሲሰማ በርካቶች እጅግ አዝነዋል። ገና በሚሰራበት እድሜው ጭካኔ የተሞላ ልብ ባላቸው የሀገሩ ልጆች ህይወቱ የተነ ጠቀው አሳዛኝ ወጣት ለባለቤቱ የማይታመን ዱብዳ ለቤተሰቡም ልብ ሰባሪ ክስተት ሆኗል ለመሆኑ ይህ ወጣት በሰው ሀገር የገጠመው ምንድን ነው ገዳዮቹስ እነማን ናቸው ህይወቱን እንዴትና በምን ሊያልፍ ቻለ የሚለውን በዝርዝር እንነግራቸዋለን በሌላ መረጃችን ደግሞ ወደ ሀገር ውስጥ ተመልሰን እጅግ መሪር ሀዘን ስለገጠመው ወጣት እንነግራቸዋለን መጣው ሲሉ የሚያስቀረው ደረስክ ሲሉ የሚያሳጣው የመኪና አደጋ ዛሬም መተኪያ የሌላቸውን ነፍሶች እየነ ጠቀ ቢሆንም የዚህኛው ቤተሰብ ሀዘን ግና ልዩ ነው ከደስታ ማግስት ሀዘን ከሳቅ በኋላ ለቅሶ የሆነበት ለደስታ የታሰበው ዳስ ወደ ለቅሶ ድንኳን የተተካበት ቤተሰብ የቤተሰባቸውን አባል ለማስመረቅ ሀገር አቋርጠው የተጓዙበት ወጣት ባለቤቱ ልጁና የባለቤቱ እናት ካሰቡበት ሳይደርሱ መንገድ ቀርተዋል። ልጁ አባቴ ናፈቀኝ፣ አባቴ ጋር ውሰዱኝ ስትል ብትማጸን ለመመለስ ካቀዱበት ቀን ቀድመው እየተመለሱ ሳለ አይምሬው የመኪና አደጋ አባቷን ለናፈቀች ትንሽ ልጅ ነፍስ እንኳን ሳይራራ ወደማይቀርበት ሸኝቷቸዋል። የናፈቀችው ልጁን ለማቀፍ የጓጓ አባት፣ የናፈቃትን ሚስቱን ለመቀበል የቸኮለው ባል፣ የባለቤቱን እናት ጨምሮ ቤተሰቡ መነጠቁ ሲሰማ የማይቋቋመው ሐዘን ሆኖበት እጅግ ተጎርቷል። ለመሆኑ የመኪና አደጋው ለእልፈታቸው ምክንያት ከሆነባቸው በርካታ ሰዎች እያሉ ይህን ቤተሰብ ምን ልዩ አደረገው? የሰማውን ሁሉ ልብ የሚሰብር ታሪክ የተሸከመው ይህ ቤተሰብስ እንዴት ያለ ነው የሚለውን እንነግራችኋለን። ሰላም ጤና ይስጥልን። ወድ የአማርያ ቱብ ቤተሰቦች በዛሬው መሰናዶ በሰው ሀገር ወገን ሊሆኑት ሲገባ የገዛ የሀገሩ ልጆች ነፍሱን ስለነጠቁት አሳዛኝ ወጣትና በብዙ ልፋትና ውጣውረድ የገነባውን ቤተሰብ በቅጽበት ስላጣው ሰው እንነግራቸዋለን። ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮን ላይክና ሼር በማድረግም እስከ መሰናዶ ፍጻሜ አብራችሁን እንድትቆዩ ጋበዝን። ኑሮን አሸንፌ የኔንም የቤተሰቤንም ኑሮ ቀይራለው ሲል ስደትን መርጦ ወደ ሳውዲያ ቀናው ወጣት ቴዲ ካሰበው ሳይደርስና ና የጓጓለትን ነገር ሳያሳካ ገና ሰርቶ ማግኘት ሮጦ መድረስ በሚችልበት በወጣትነት እድሜው በአጭር መቅረቱ ተሰምቷል። ይህም በርካቶችን ያሳዘነ አስደንጋጭ መረጃ እጅግ ልብ የሚሰብር ሆኗል። ከእልፈቱ በላይ እጅግ አሳዛኝ የሆነው ደግሞ ሕይወቱን የነጠቁት የገዛ ወገኖቹ መሆናቸው ነው። ቴዲ ሕይወቱ ባለፈበት እለት የነበረው ሁኔታም እንዲህ ነው። ቴዲ ሐሙስ ሌሊት ለአርብ ንጋት በኢትዮጵያ ሰዓት አቆጣጠር ከሌሊቱ አምስት ሰዓት ገደማ ስራ ቦታው ላይ ሆኖ ከጓደኞቹ ጋር ሲያወራ እንደነበር የቅርብ ጓደኛው ተናግሯል። በዛ ዕለት እስከ ሌሊቱ ዘጠኝ ሰዓት ድረስ ደግሞ ባለቤቱ በስልክ እንዳናገረችው ተናግራለች። ከዛ በኋላ የተፈጠረው ግን እንቆቅልሽ ሆኗል። አርብ ንጋት ጀምሮ ስልኩ ሲደወል አይሰራም። የስልኩ አለመስራት ያስጨነቃቸው ባለቤቱና ጓደኞቹ በፖሊስ ተይዞ ይሆናል በሚል ጭንቀት ውስጥ ሆነው ደጋግመው ስልኩን እየሞከሩ ባለበት ሰዓት ያልተጠበቀው አስደንጋጭ ነገር ተሰማ ሐሙስ ለአርብ ንጋት ሪያድ ውስጥ በጩቤ ተወግቶ ህይወቱ እንዳለፈ ተነግራቸው። ይህ መረጃ ለቤተሰቡ እጅግ አስደንጋጭ፣ በማህበራዊ ሚዲያ ለሚያውቀው ሰው ሁሉ የማይታመን ሆኗል። ቴዲ በጩቤ ሲወጋ በአካባቢው ሰው ስላልነበረ እንዴትና በምን ምክንያት ሊወጋ ቻለ የሚለው ግልጽ ባይሆንም፣ ነገር ግን የሳውዲ ፖሊስ በካሜራ ተከታትሎ ይህ ክስተት ሲፈጠር እዛ የነበሩና አሟሟቱን የሚያውቁ ሁለት ሰዎችን በቁጥጥር ስር መዋሉን እንዳወቁ የቅርብ ቤተሰቦች ተናግረዋል። ነገር ግን ዋና ገዳዩ እንዳልተያዘና ክትትል እየተደረገበት ያለበት መሆኑንም የቅርብ ቤተሰብ የሆነው ሰው መረጃን አጋርቷል። የወጣቱ ህልፈት እጅግ የሚያሳዝን ነው። ሰርቼ እለወጣለሁ ብሎ ከሀገሩ ወጥቶ ከቤተሰቡ ርቆ እየለፋ ያለውን ሰው በዚህ መንገድ በአጭር ማስቀረት እጅግ ዘግናይ ነገር ነው። ድንገት ልጃቸውን ላጡ ቤተሰቦችና በስልክ ካወራችው ከሰዓታት በኋላ ህልፈቱ ለተነገራት ባለቤቱ አምላክ መጽናናቱን ይስጣቸው የእርሱንም ነፍስ በአጸደ ገነት ያኑረው እያልን ወደ ሌላኛው መረጃችን እናመራለን። አሉኝ የደስታ የምንጭም እነርሱ ናቸው የሚላቸውን ሙሉ ቤተሰቡን በቅጽበት የተነጠቀው ወጣት በርካቶችን አሳዝኗል። እድሜውን በፈተና ውስጥ አልፎ በመጨረሻም በደስታና ሳቅ የታጀበውን ኑሮ ሲጀምር ልብ የሚሰብር አንጀት የሚያሳርር ሀዘን የገጠመው ወጣት ታሪክ እንዲህ ነው። ከልጅነቱ ጀምሮ በርካታ ውጣ ውረዶችን አሳልፏል። እንደ አብዛኛው ኢትዮጵያዊ በድህነት ውስጥ ቢሆንም ኑሮን ለማሸነፍ የሚጥር ራሱን ለማሳደግ የሚለፋ ሰው እንደሆነ አብሯቸው የኖረው ያከባ የአካባቢው ማህበረሰብ ይመሰክሩለታል። ራሱን ለማሳደግ በሚያደርገው ጥረት ውስጥም ቅድሚያ የሰጠው ትምህርቱ ነበረና ትምህርቱን በትጋት ይማራል የአቅሙንም ከትምህርቱ ጎን ለጎን ታናናሾቹን ያስተምራል ቤተሰቡንም እየረዳ በጥሩ ሁኔታ ትምህርቱን እየተማረ አስረኛ ክፍል ደርሶ ማትሪክንም የሚያስደስት ውጤት አመጣ። ህልሙ በቶሎ ለቤተሰቡ መድረስ ነበረና ከማትሪክ ውጤት በኋላ ፕሪፓራቶሪ ተምሮ ቀጥሎም ዩኒቨርሲቲ የሚለው ጉዞ እጅግ ርቆ ቢታየው ወደ አይ ዘመድ አማክሮ ወደ ኮሌጅ በማቅናት በጤናው ዘርፍ በዲፕሎማ ተመረቀ። ከመረቀው በኋላ አሁን ለቤተሰቤ ደረስኩ ብሎ ቢጓጓም፣ ነገር ግን እንዳሰበው በቶሎ ወደ ስራ ሊገባ አልቻለም። ስራ ሊያገኝ ስላልቻለም ወደ ቤተሰቡ ተመልሶ ሁለት ዓመታትን ይቆያል። ህይወት እንዳሰባት አትሆንምና ለቤተሰቡ ለመድረስ ሲል በአቋራጭ ለመጓዝ የሄደበት የኮሌጅ ትምህርት ውጤት አልባ ቢሆንበት እንደገና ወደ ፕሪፓራቶሪ ገብቶ ትምህርቱን በማጠናቀቅ ወደ አምቦ ዩኒቨርሲቲ ገብቶ የኢንዱስትሪያል ኢንጂነሪንግ ትምህርት የትምህርት ክፍልን ተቀላቀለ። በዩኒቨርሲቲ ቆይታ ራሱን እያገዘ በብርቱ ጥረት ውስጥ በከፍተኛ ውጤት ትምህርቱን አጠናቀቀ። የሰው ልጅ ከለፋና ከጣረ ልፋቱን የሚመለከት አምላክ ይረዳልና፣ ጥረቱ ፍሬ አፍርቶ ያስመዘገበው ከፍተኛ ውጤት ምክንያት ሆኖት በተማረበት አምቦ ዩኒቨርሲቲ በመምህርነት ተቀጥሮ እዚያው ቀረ። አሁን ህይወቱ የተደላደለ ሆነ። እጅግ ደስተኛም ሆኖ በመምህርነት እያገለገለ ያለም የማስተርስ እድል አግኝቶ ተማረ። ልጅ እያለ እንደሚያልመው ቤተሰቡን መርዳትና ታናናሾችን ማስተማሩንም ቀጠለ። ቤተሰቡን ከመርዳት ባሻገርም ወደ እርሱ ዘወር ብሎ ቤተሰብ መመስረት እንዳለበት ወስኖ ትዳር መሰረተ። አሁን ደስታው ሙሉ የሆነ የልጅነት ህልሙ እየተሳካ መጥቷልና ልቡ በደስታ ተሞላ፣ በቤቱም ሐሴት ነገሰ። ባለቤቱ ወለጋ ውስጥ ገጠር ላይ ትሰራ ስለነበር ያንን ስራ አቋርጣ እርሱ ወዳለበት እንድትመጣ ያደረገው ጥረትም ተሳክቶለት እርሱ ያለበት አካባቢ ስራ አግኝታ አንድ ላይ መኖር ጀመሩ። ከትዳር በኋላም ፈጣሪ በልጅ በረከት ጎበኛቸው። በህይወቱ ሌላ ደስታና ለመኖር የሚጓጓለት ምክንያት ልጅ አገኘ። ይህ ሁሉ ባለበት ታዲያ ከሰሞኑ የባለቤቱ እህት ከሐረማያ ዩኒቨርሲቲ ትመረቅ ስለነበር ባለቤቱ፣ የባለቤቱ እናትና የአብራኩ ክፋ የሆነችው የሶስት አመት ልጅ ሆነው ወደ ሐረማያ ዩኒቨርሲቲ ያቀናሉ። በምረቃው ፕሮግራም ላይም ተገኝተው እጅግ ደስ የሚል ጊዜን አሳልፈው ቆዩ። በዚያውም በዩኒቨርሲቲው ለመቆየት አቅደው ሳሉ ግና ህፃኗ ልጅ አባቴ ናፈቀኝ ወደ አባቴ ውሰዱኝ ስትል መጠየቅ ማልቀስና ማስቸገር ስለጀመረች ጉዟቸውን ወደ አዲስ አበባ ያደርጋሉ። በአቃቂ ቃሊቲ ክፍለ ከተማ በደረሱ ጊዜ ግን ያልታሰበው አስደንጋጭ የመኪና አደጋ ተፈጠረ። የመኪና አደጋ ለበርካታ ሰዎች ሞትና ጉዳት ምክንያት ሆነ። በዚህ የመኪና አደጋ ህይወታቸው ካለፈ ሰዎች መካከል አባቴ ናፈቀኝ ያለችው ታዳቂ ህፃን እናቷና አያቷም አሉበት። በብዙ ውጣ ውረድ ስኬት ላይ የተገኘው የዩኒቨርስ ስ መምህር የሆነው ግለሰብ የመሰረተው ቤተሰብ በቅጽበት ፈረሰ። ለመኖር የሚጓጓለት ልጁ ናፈቀኝ እንዳለች ሳታቅፈው ከመንገድ ቀረች። የህይወቱን አጋር ባለቤቱን በድንገት ተነጠቀ። የባለቤቱን እናት በሞት ተለየ። በአደጋ ከሞቱት ሰዎች መካከል እጅግ አሳዛኝ ታሪክ የያዘው የዚህ ቤተሰብ ታሪክ በርካቶች እየተቀባበሉት ሀዘናቸውን እየገለጹ ይገኛል። ሶስት ትውልዶችን የነጠቀው አሳዛኝ የመኪና አደጋ አምላክ ለሞቱት ነፍሲ ማር ለቤተሰብ መጽናናት ይስጥ። ውድ የአማርያ ቱብ ቤተሰቦች ለዛሬ አሰናዳ ነውን በዚያ በቃን አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ ማህበራዊና ዓለም አቀፋዊ መሰናዶች እስክንገናኝ በእያላችሁበት ሰላም ሁኑልን።